ጠራውበት ምክንያት ከሱ ጋር ለማስታረቅ ብቻ አይደለም። ይቅርታ አድርጊ፣ ከዚህ በኋላ ግን ምንም ቢመጣ ደግሜ ህይወት ውስጥ አልገባም። እንዴ እንዴ ሄሉዬ ባይቆርጥልሽ ነበር ምገርመኝ። እንዴ ያለውን ሽለት ምን አለ? ምን አለ? እንዴ ይቅርታ እንደሆነ ከአንድም ስንት ጊዜ ይቅርታ ጠየቅሹ። በዚህ ገባሽ በዚህ ወጣሽ። እጅሽ ላይ ለማስገባት ላይ ለማስገባት እንዴ፣ እንዲ አልቀበልም አለ እኮ። አረፈደ አረፈደ። ቤተሰብ አረፍደዋል አረፍደዋል። እንደ እንደ ታዲያ ባይቆርጥላት ነበር የሚገርመኝ ሴት ልጅ ብላ ብላ ብላ። በነገራችን ላይ ከቆረጠላት በቃ ቆረጠላት፣ በቃ ወጣላት ነው ወጣላት እኮ። እኔ ለምን ነገር አመሰግናለሁ። ልዩ እንዲሆነች ስለያዩሽ ባይዘው በጣም ደስ ብሎኛል። የእውነት ለካ ጊዜ ብዙ ሰውን ይቀይራል። እውነት ተቀየረ እኮ የነበረው ነገር እንዳለው ነገር ነው የምትለው። እሱስ ቢሆን ተራ ነገር ነው አልክ? አዎ ተራ ነገር ነው። እንዴ ላይ ለማስገባት ልቧ ስለምትወድ ስለምታፈቅር ላለማጣት ያደረገችው ነገር ነው። እንዴ ቤተሰብ ምን እያለን ነው

እና ለሱ ነገር ዛሬ ይቅርታ እንሽ ማለት የጠራውበት ምክንያት ከእሱ ጋር ለማስታረቅ ብቻ አይደለም። ነኝ ይቅርታ ያንን ነው ችግር እሱ እንዳመጣሽ ምናምን። ከዚህ በኋላ ግን አንቺን ድራማ ምን ማለት ነው? ያላንቺ ደስተኛል። የዛነ ለምን አልመሰከርሽለት? አሀ አረፈዳችሁ እኮ አረፈዳችኋል እንዴ! ልጅቷ ታክሳ ታግ ታክሳ በቃ ወጣላት እንዴ! በቃላት እንዴ! እንዴ እንዴ እንዴ! ጊዜ ስጧት። በቃ አሁን ለእንዳልክ ነው። ምንድራት እያልን ነው እኛ ቤተሰብ። እንዴ ጉዞ ወደ እንዳልክ። ከዚህ በኋላ ጆሮአችንም አይሰማ ምን ያክል ራሴን እንደቀየርኩ እኔ አሳያችኋለሁ። አንተንም አሳይሃለሁ። በቃ አለቀ። ለዛቻ ምናምን አይደለም ነው፣ ዛቻ አይደለም፣ አይደለም፣ ዛቻ አይደለም። ምክንያቱም ለፍቅር ብዬ ብዙ ነገር ለምኜዋለሁ፣ እስከ ጥጌጃለሁ። በቃ እኔ ኢቭን እርጉዝ አልነበርኩም፣ ግን ለሱ በቃ እሱ ላለማጣት እሱን ናፍቄው በቃ ባገኘው በሚል ነው እንደዚ አይነት ዋሽቼ ምናምን፣ ግን እሱን እንኳን አልተረዳኝም። ምንም ነገር እንዴ? ገና የሄሌን ግፍ ይጫወትባቸዋል እንዴ? አንቺም ለማስታረቅ ነው መጣሽው? ጉድ እኮ ነው ቤተሰብ። ቆይ እኔ አልፈልግሽም ብሎ ስንቴ ስንቴ ስንቴ ረግቷት፣ የሄሌን ሰው ነው አንጠልጥሎ የሚያመጡብን ደግሞ እሱ እኮ አይደለም እኮ። እናንተ ቆይ ምን ቤት ናችሁ? ቆይ እኔ የሚገርመኝ እነሱ ናቸው እንደሽ ሄሉ የሚያፈቅሯት ወይስ እሱ ነው እዚህ ጋ እኮ ያብኮ ምንም አላለ እሱ ስጀመር እሱ ነው ሰብስቦ ይቅርታ መጠየቅ ያለበት እሱ ነው። እሱ እውነት ሚወዳት ከሆነ የሚያፈቅራት ከሆነ ለምን ይቅርታ አይጠይቃትም? ከልቡ ከራሱ ተነሳሽነት። እናንተ ቆምን በት ናችሁ ተሰብስባችሁ መታችሁ ይቅርታ ተደራረጉ ምንድነው ይሄ? ፍቅር ካለው ከልቡ እውነተኛ ፍቅር ካለው ካለው እሱ ራሱ ነው ገፍቶ መጥቶ ይቅርታ መጠየቅ ያለበት። እንዴ ቤተሰብ ምን እየሆኑ ነው? ቆይ እነዚህ ልጆች ያጨል ያጨልሉን ነው እንዴ ሹ ነገሮች ያሳልፈናል ምናምን እና አሁንም በድጋሚ ይቅርታ ዛሬም እዚህ ጋር በብርድ ቆመሽ ለእኔ ስትይ ነው። ይሁን ሁሉ ነገር እያረግሻለሽ በጣም ከልቢ አንቺንም በጣም ይቅርታ አከብርሻለሁ። ተቃቀም ከለለስ ሆነብን፣ ትዝታ ብዙ አሳልፈን፣ አሁን ምን አለ ሁሉን ነገር አድርገሻል። የሚገባሽን ነገር በሙሉ አድርገሻል፣ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ ለቀራየው፣ ስለሁሉም ነገር ተረጋጋና፣ አመሰግናለሁ። በዲያም ስለነበረ ሊድ በቀር ሁላችሁንም በቃ አከብራችኋለሁ። ሄሎዬ፣ ቆረጠላት እንዴ! እኛም ያንቺን ደስታ ነው የምንፈልገው፣ ሀበይብቲ እንዴ! እንዴ አጨለለን እኮ ይሄ ሰውዬ እንዴ ቤተሰብ እንዴ እኛም ያንቺን ደስታ እንደምንፈልግ እንዴ ስትጀመር እኮ ኮርተሽ እንደምታሳይ እኔ ገብቶኝ ነበረ? በቀላሉ እንዲ የምትሸነፍ ሴት አይደለችም ተመስክሮላታል እኮ እንዳልክ ምን ብሏል ኧረ አንደኛ ዓለም ላይ አለች የተባለ ሴት ነች ብሏል አመለጠ በቃ ከእጅ ወጣለች በቃ እንግዲህ ከእንዳልክ ትምህርት መውሰድ ነበረብኝ። ግን ትምህርት አልወሰድክም። በቃ አመለጠች፣ እችን የመሰለች ልጅ፣ የተመሰከረላት ልጅ ከእጅ ወጣለች። አይ አም ሶሪ በቃ ምንም ማረግ አይቻልም። እንዴ እንዴ እንዴ ሊያጨልለን ነበር አይደል? እንዴ ስንተ ስለዚህ አንተም ወሽ ማይት ይዘይድ፣ እሷም ደግሞ የሚጠብቃት ሰው አለ እዚህ ቃ ረፍደሃል። የጠብቃ ሰው አለ። እንዴ በስማ ሁሉ ድርጅት ተከፍቶላት ነበር አይደል? እን እንዴ ምንድን ነው አሁን? ጡልጡል አትበሉ። በቃ እሷም ወደ ቀድሞ ህይወቷ፣ አንተም ወደዚህ ተመለስ። እንዴ ሳይሆን እኔ ጥፋትም ተጨምሮበት ሰው በቃ አንተ ጥፋት ከሆነ ይቅርታ መጠየቅ ያለብን ሰው ይቅርታ ጠይቅ። ሄለንንም ማለት አለብህ ልውልንም እሷም እነሱ ማለት ያለበትን ይቅርታ መጠየቅ እናንተን እንትን ገብቶሃል። ጥፋተኝነት ስሜት እየተሰማ ከሆነ ይቅርታ ጠይቃቸው። እነሱም እነዚያ ያጠፉ ሰዎች ካሉ ይቅርታ ይጠይቃሉ። እኔም በመሀከላችሁ ብዙ ነገር አድርጌያለሁ፣ ይቅርታ ጠይቃለሁ። አንተንም ግን በቃ መስማማት አለባችሁ እያለች ነው። እንደውም ጥሩ ሰው ጥሩ ልጅ ነች። እውነት ለመናገር ከሷ ይሄን ነገር መምጣቱ እኔ እውነት ደስ ይገኛል በነገራችን ላይ ይቅርታ መደራረጋችሁ በጣም ደስ ብሎኛል፣ እርቅ ማውረዳችሁ ትንሽ አርፍደሃል። በጣም በጣም በጣም በጣም አስቸግራይን ነበረ እና ዛሬ ነገ ዛሬ ነገ በደስታ በፍቅር ትመጣለች ስንድ ስንጠብቅ ሄሎ የሚገባውን አድርጋለች። አንተ በቃ አልቻልክም፣ ስለዚህ አርፍደሃል ነው ሚለው።